ስለዚህ ተናገረች። እኔ አላት ደረቅ ባልሆነ በእርጥብ ጠፍር ቢያስሮ እደክማለሁ፣ እንደሌላ ሰው እሆናለሁ። እንደ ሌላ ሰው ማለት ተራ ሰው እሆናለሁ፣ እንደ ሌላ ሰው እሆናለሁ፣ ኃይል ከእኔ ይሄዳል። በእርጥብ ብቻ ጠፍር ይሰሩኝ አላት። ልክ ይህ ሲላት ወዲያውኑ ለተደራደረችባቸው ሰዎች አሳልፋ ልትሰጥላለችው ለፊሊስጤን መኳንንቶች ነገረቻቸው። ሶምሶም ሶም ኃይሉ ከእሱ የሚርቀው የሚደክበው እንደ ሌላ ሰው የሚሆነውን ነገር ነግሮኛል። ኑ ልንገራችሁ ሚስጥሩን አለቻቸው። አገኘሁት አለች። ደስ አላት፣ ያገኘችው መስሏት። ከዛ እርጥብ ጠፍር አመጡላት። ከዛ በኋላ ባይ ዘ ዌይ ፕሮቫይድ የሚያደርጉት እነሱ ናቸው እሷ ትሸነግላለች፣ እነሱ የሚያስፈልገውን ያቀርባሉ። አቀረቡላት። በእርጥፍ ጠፍር ታሰረ። ከዛ ውስጥ ላይ ደብቃቸዋለች፣ ገዳዮቹን፣ አጥፊዎቹን ውስጥ ላይ ደብቃቸዋለች። ከዛ ፊሊስ ሶምሶም አለችው ፊሊስጤማውያን መጡብህ ስትለው፣ ሚገርም ነገር ልንገራችሁ፣ የእግዚአብሔር ኃይል ከእርሱ ጋር ስላለ እያወራት እንኳን ሶምሶም፣ ፊሊስጤማውያን መጡብህ ስትለው የሚገርም ነገር ሆነ የታሰረበት ጠፍር ማለት ቀላል ነገር አይደለም። እርጥብ ጠፍር በጣም ከባድ ነው። ታስሯል፣ መነቃነቅ አይችልም። እንዳይነቃነቅ አድርጋ ነው ያሰረችው። እንዳይሮጥ፣ እንዳይወጣ፣ እንዳይገባ አድርጋ ነው ያሰረችው። ልክ ስትል በእሳት እንደተበላ ኢየሱስ ጌታ ነው። ፈትል ከላዩ ላይ ተበጣጠሰ ይላል። ልክ የእሳት ሽታ እንደደረሰው ተበጣጠሰ ይላል። ከዛ አልቻለችም። አልተያዘም በጠላቶቹ እጅ አልገባም። ከዛ እንደገና ድጋሚ ምን አለችው? ዋሸኝ አለችው። ለምን ዋሸኝ? ትወደኝ የለ እንዴ? እውነቱን ንገረኝ። ኃይል የቱጋ ነው የምትዋረደው? በምን መንገድ ነው? ምን ስትደረግ ነው እንደሌላ ሰው የምትሆነው? ከወደርከኝ ንገረኝ ስትለው እኔም አላት በአዲስ ገመድ ቢያስሩኝ ስራ ባልተሰራበት ገመድ ቢያስሩኝ እደክማለሁ፣ ኃይሌ ከእኔ ይሄዳል፣ ጠላት ያኔ ያሸንፈኛል አላት። እንደገና በአዲስ ገመድ አሰሩት፣ ምንም ባልተነካካ አዲስ ገመድ። ከዛ አሁንም ሶም ሶም ፍልስጤማውያን መጡብህ ሶም ሶም። እንደገና ብድግ አለ፣ ተበጣጠሰ ይላል። እንደገና አሁንም ተነሳች፣ ለምን ዋሸኝ? ዋሽተኛል፣ ሀሰትን ተናግረህብኛል፣ እውነታውን ንገረኝ ስትለው አሁንም እንደዚህ አላት። እኔ አላት ይህንን ሰባት ጸጉር ጉንጉን ያለ በሰባት ክፍል ነው የተሰራው፣ እና ሰባቱን ጉንጉን ከድርጋ ብትጎነጉኙ ከመሬት ጋር ብቸኪ አላት። ያኔ እንደሌላ ሰው እሆናለሁ፣ ደክማለሁ፣ አቅም አጣለሁ አላት። ደረሰ ማለት ነው። ናዝራዊ ወደ ሆነበት ወደ ዋናው ፓርት እየደረሰላት መጣ፣ ወደ ጸጉሩ መጣ። ከዛ በኋላ ምን አረገች? ከውስጥ ደብቃለች፣ ገዳዮቹን አጣበቀችው በችካል። አስባችሁታል? ጸጉር በችካል ከመሬት ጋር ሲጣበቅ ህመሙን ራሱ ተኝተዋል። ሶምሶም ፊሊስጤማውያን መጡብህ ስትለው ሶም ሶምሶምም ይላል። የእግዚአብሔር ኃይል ከሱ ጋር ነበር አልተለየውም ነበርና ያንን ችካል ነቅሎ ተነሳ ይላል። አሁንም አላሸነፉትም። መጨረሻ እንዲህ ይላል የእግዚአብሔር ቃል ነፍሱ እስክትጨነቅ ነዘነዘችው ይላል። የምትሉበት ሰፈር ያላችሁን የሚያስጥላችሁ ከሆነ ለዘላለም አተዋሉ። እየተገኛችሁበት ያለው ሰፈር ከእግዚአብሔር ፕሮግራም የሚያስወጣችሁ ከኪዳናችሁ የሚለያችሁ ከሆነ ለአንድ ሰከንድ አትቆዩ። ሶም ሶምን ነፍሱ እስክትጨነቅ ነዘነዘችሁ። ምክንያቱም እሷ የሚታያት አምስት ሺህ አምስት መቶ ብር ነው። እሷ የሚታያት ለጠላት አሳልፎ መስጠት ነው። አንዳንዶች እንዲህ ናቸው። በጓዳ ገዳይ ደብቀው ነው የሚያባብሏችሁ። በጓዳ አጥፊዎቻችሁን ደብቀው ነው የሚመግቧችሁ። በጓዳ አጥፊዎቻችሁን ደብቀው ነው ኑ ልጋብዛችሁ የሚሏችሁ። የምትሉበትን ሰፈር ምረጡ። የምትሉበትን ህይወት ምረጡ። የምትገቡበትን የምትወጡበትን ሰፈር እግዚአብሔር ይከብርበታል ወይ ብላችሁ አስቡ። የምትሏቸውን ጓደኞቻችሁን እዩዋቸው። በርቀት ከእግዚአብሔር ጋር እንድትቆዩ የሚያደርጉ ናቸው? ወደ እግዚአብሔር ሐሳብ እንድትመጡ የሚያደርጉ ናቸው ወይስ ከእግዚአብሔር ሐሳብ የሚያወጧችሁ ናቸው? አንዳንድ ጊዜ በተለይ በዚህ ዘመን ሰው ውሎ አዳሩ ሚዲያ ላይም ሆኗል። ገብታችሁ የምትቆዩባቸው ሚዲያዎች፣ ስልካችሁ ላይ ያሉ ሚዲያዎች ገብታችሁ የምትውሉባቸው ጠዋት ተነስታችሁ ከፍታችሁ እስከ ከሰዓት ቁጭ የምትሉባቸው ሚዲያዎች። ብዙ ሰው በዚህ ሰዓት የሚውልበትን ቦታ ነቅቶ አላወቀም። የሚውልበትን ቦታ ሳይለይ ከእግዚአብሔር ሀሳብ ጋር ሳይውድ ቀን ከጠዋት እስከ ማታ ይውልና፣ እግዚአብሔር ሆይ ይህንን ስራዬን አልሰራህም፣ እግዚአብሔር ሆይ ይህንን ነገሬን አላደረግህም ብሎ በእግዚአብሔር ላይ ይናገራል። እስኪ ቆም ብለን በእግዚአብሔር ቤት መዋል ብዙ ሰው አይፈልግም። በዚህ ሰዓት ምንድን ነው አይጨርሱም። እንዴት ያለ ሰዓት ያህል ስድስት ሰዓት ሲሆን ምንድን ነው አምልኮ በዛ ይላል። ምንድን ነው ስብከቱ ረዘመ፣ ጸሎት ረዘመ ይላል። ከዛ ከዚህ ከሄደ በኋላ ወደ ቤቱ ሲሄድ ቁጭ ብሎ ሚዲያውን ከፍቶ እስከ ማታ ድረስ ለአይኑ እንኳን አያስብም። ይሄ ትውልድ ለአይኑ ሌላው ቢቀር ለአይኑ እንኳን አያስብም፣ ወገኖቼ ቆም ብለን እናስብ። እግዚአብሔር የምትሉበትን እንድታዩ ፈልጓል። ዛሬ ህብረቶቻችሁን እንድትቃኙ ፈልጓል። ዛሬ ምክንያቱም ነገ በእናንተ ላይ የከበረ ፕሮግራሙን ሊፈጽም ስለፈለገ ሶም ሶም ደሊላ ጋ ዋለ። ከደሊላ ጋ ማውራት ጀመረ። ከማጋ ነው እያወራክ ያለኸው? ከማጋ ነው ጊዜህን እየፈጀክ ያለው? ከማጋ ነው ዲል የምታደርገው? ደሊላ እኮ ስለ ቅባት አይገባትም ቅባትን ታስላጫለች። ከእግዚአብሔር ፕሮግራም ትለያለች እንጂ ከእግዚአብሔር ጋር እንድትቆይ አታደርግህም። የምትውልበት ቦታ እግዚአብሔርን እንዳትናፍቅ ካደረገ ለዘላለም ይቅርብህ። የምትውልበት ጓደኝነት ያለሽ ህብረት ከእግዚአብሔር ህብረት የሚያወጣሽ ከሆነ ለዘላለም ሊቀርብሽ ይሻላል። እንደኔ ከዛ ነዘነዘችል ነፍሱ ተጨነቀ ይላል። ሶምሶንን አስጨነቀችው መግባት የሌለበት ያለ ቦታው ያ ታላቅ እግዚአብሔር ሰው አንድ አህያ መንጋጋ አንስቶ አንድ ሺህ የገደለ ሰው ደሊላ ጋ ዋለ። ከደሊላ ጋር ድል ማድረግ ጀመረ። የምትደክመው በምንድ ነው? የምትታሰረው በምንድን ነው? እንደ ሌላ ሰው የምትሆነው በምንድን ነው እያለችው ያወራ ጀመር። የምታወሯቸው እነማን ናቸው? ከማን ጋር ነው የምታወሩት? ከማን ጋር ነው ህብረት የምታደርጉት? አንዳንድ ሰው ወንጌል ቀሎበታል። በዚህ ሰዓት ወንጌል ሲባል የተነቃቃ ነገር የለውም። እንደዚህ ያለችው ዛሬ ንገረኝ፣ እውነት የምትወደኝ ከሆነ ንገረኝ። ስለሚወዳት በዛ መጣችበት። የምትወደኝ ከሆነ ንገረኝ፣ እስካሁን ዋሽተኛል አለችው። አሁን ንገረኝ። ነፍሱ አስጨነቅ፣ ነዘነዘችው፣ ፋታ ከለከለችው፣ ረፍት ከለከለችው። ከዛ እኔ አላት ጀመረ ሶም ሶም የከበረውን የእግዚአብሔርን ፕሮግራም ልታሳጣው ከከበረው ከእግዚአብሔር ፕሮግራም ላይ ልትለየው ስትነዘንዘው ነገራት። እኔ አላት ከእናቴ ማፀን ጀምሮ ናዝራዊ ነኝ፣ ጸጉሬ ላይ ምላጭ አርፎ አያቅ፣ ለእግዚአብሔር የተለየው ነኝ። እኔ ምናምንቴ መሆነው፣ እንደ ሌላ ሰው መሆነው፣ ተራ ሰው መሆነው ይሄ ጸጉር ሲነሳ ነው አላት። ነገራት፣ ሚስጥሩን ገለጠላት ይላል መገኘት የሌለባችሁ ስፍራ ስትገኙ፣ መውደድ የሌለባችሁን ትወዳላችሁ። መውደድ የሌለባችሁን ስትወዱ፣ መናገር የሌለባችሁን ሚስጥራችሁን ትናገራላችሁ። አያችሁ፣ ገለጠላት። በዛን ሰዓት የፊሊስጤን መኳንንቶችን እንደዘለች ኑ አለች። አሁን ሶምሶም እውነቱን ነግሮኛል፣ ሚስጥሩን ገልጦልኛል። ኑ አለችና በጓዳ ደበቀቻቸው ይላል ገዳዮቹን በጓዳ ደብቃ ከዛ በኋላ ምንድን ያደረከችው? ጉልበቷ ላይ አስተኛችው። ያቀፈሽ ሁሉ ወዳጅሽ አይደለም። ያቀፈ ሁሉ ወዳጅክ አይደለም። ያጨበጨበልክ ሁሉ ተቀባይ አይደለም። ለጸጋ ክብር ያለው አይደለም። ንቃ፣ ንቂ። ዋው ያለ ሁሉ እኔ ካንተ ጋር ነኝ ያለ ሁሉ በእውነት ከልቡ ካንተ ጋር የሆነ ከመሰለ ነገ ዋጋ እንዳትከፍል ዛሬ ንቃ። ከዛ ጉልበት ሲነግራት ጉልበቷ ላይ አስተኛችሁ አስተኝታ ላጨችው፣ አይደለም የሚለው አስላጨችው። ስታስላጨው ከኪዳኑ ነው የለየችው። አያችሁ፣ ሶምሶም የመጀመሪያ መገኘት የሌለበትን የተገኘው፣ መውደድ የሌለበትን ሲወድ፣ መናገር የሌለበትን ሚስጥር ተናገረ። መናገር የሌለበትን ሚስጥር ሲናገር ከኪዳን የተለየው እግዚአብሔር ከእናቱ ጋር አደል ኪዳን ያደረገው እንዳይላጭ የኪዳን ልጅ ነው። ከተወለደ ጀምሮ እስከ ሞቱ ናዝራዊ ነው ነው ያለው። እስኪ ሞት ድረስ ነው ያለው እግዚአብሔር። እስኪሞት እስኪሞት ጸጉሩ ላይ ምላጭ እንዳርፍ የተባለው ሶምሶም በአንድ ደሊላ ምክንያት ጸጉሩን አስላጨች ይላል። ጉልበቱ ላይ ጉልበቷ ላይ አስተኝታ ጸጉሩን አስላጨች። ከዛ በኋላ ሶምሶም ተኛ ይላል። አስተኛችሁ። የሚያስተኛችሁ ሰፈር ላይ አትዋሉ። አስተኛችሁ ከዛ ተኝቶ ያለ ሶምሶም አለችው ፊሊስጤማውያን መጡብህ ስትለው እንደ ቀድሞ መስሎት ይላል። እግዚአብሔር እንደ ተለየው አላወቀም ነበር። እንደ ቀድሞ መስሎት፣ ያ ኃይሉ፣ ያ ታላቅ ኃይሉ፣ ጠላትን የረታበት ኃይል፣ ጠላትን ድል የነሳበት ኃይል፣ አሁንም ከእሱ ጋር ያለ መስሎት ብድግ ሲል የለም። ሶምሶም አልቻለም። እግዚአብሔር እንደ ተለየው አላወቀም ነበር ይላል። ፊሊስጤምን ያንቀጠቀጠ፣ መኳንንትን ግራ ያጋባ፣ እንቅልፍ የነሳ ሶምሶም ገዢዎችን በምን ኃይል ነው ሶም ሶምን ልንይዝ የምንችለው፣ በምን ኃይል ነው እጃችን ላይ የሚገባ ብለው ቀንና ሌሊት እንቅልፍ አተው ሲያውጠነጥኑ የነበሩ ነበሩ። አሁን ግን በቀላል በአንድ ሴት ምክንያት መገኘት በሌለበት ስፍራ ተገኝቶ፣ መውደድ የሌለበትን ወዶ፣ በቀላሉ ሶም ሶም መጡብህ ስትለው እንዴት ይሁን እንዴት ያምልጥ ለካ ድሉ እግዚአብሔር ነበር ለካ ማሸነፊያው እግዚአብሔር ነበር ለካ ሀይሉ እግዚአብሔር ነበር አስላጨችው ከሚያስላጫችሁ ሰዎች ተለዩ ከዛ ካስላጨችው በኋላ ፊሊስጤማውያን መጡበት ስትል ሲነሳ አልቻለም በጣም የሚገርመው? ምን ሆነ ጓዳ ላይ ነው ያሉት ርቀው አይደለም ያሉት ጓዳ ላይ አስቀምጣ ነው ሶም ሶምን የሚሸነግል የነበረው አንዳንድ ሰዎች ሊያጠፏችሁ ሲፈልጉ በግልጥ አይመጡም። በድብቅ ነው የሚመጡት፣ በድብቅ ነው የሚያሴሩባችሁ፣ በድብቅ ነው ጉርጓድ የሚቆፍሩባችሁ፣ በድብቅ ነው የሚያቀናብሩባችሁ፣ በድብቅ ነው ጥንስስን ጠንስሰው የሚጨርሱባችሁ። በግልጥ አይመጡም። ንቁባቸው። ወደ ማስተዋላችሁ ተመለሱ። በግልጽ ከመጡ ትጠነቀቁ። እከሌማ ኮ ሊገለኝ ይፈልጋል ብላችሁ ትጠነቀቃላችሁ። እንደ ሶም ሶም ነገራችሁ እንዳይወሰድ በጠላት እጅ እንዳትወርቁ፣ ከወደዚሁ ንቁ። የወደዳችሁ ሁሉ ወዳጃችሁ አይደለም። የወደዳችሁ የሚመስል ሁሉ ተቀባያችሁ አይደለም። ከበስተጀርባ የሆነ ምክር፣ ከበስተጀርባ የሆነ ጥንስስ፣ ከበስተጀርባ የሆነ ወጥመድ ዘርግቶ ቀንና ሌሊት ባለመተኛት የሚተጋ ጠላት ብዙ ነው። ሶምሶም ያላወቀው ይሄ ነው። የፊሊስጤማውያን መኳንንት መውጫና መግቢያውን እሱን ለመያዝ እየተጉ እንዳለ ነው ያላወቀው። ደሊላን ተጠቅመው እየሰሩ እንዳለ አልገባው። ጠላት ብዙ ጊዜ አጠገባችሁ ያለውን ሰው ሊጠቀምና ሊያስነሳው ይችላል። በዙሪያችሁ ያለውን ተጠቅመው ሊያስነሳባችሁ ይችላል። ተጠንቀቁ፣ ንቁ። ከእግዚአብሔር ፕሮግራም ጋር እንዳትለያዩ። ሶምሶም መገኘት በሌለበት ስፍራ ተገኝቶ ምን ሆነ? አንደኛ የምጽፉ ሰዎች መገኘት በሌለበት ስፍራ ስንገኝ ምን እንሆናለን? ምን እንሆናለን? ከሶምሶም ታሪክ ከዛው ከመሳፍንት 16 ሚገርማችሁ ሶምሶም መገኘት በሌለበት ስፍራ ሲገኝ የመጀመሪያው ከእግዚአብሔር ተለየ። እግዚአብሔር ከእርሱ ተለየ። እግዚአብሔር ከእሱ ተለየ። የኛ በምድር ላይ የመኖራችን የማገልገላችን፣ የመውጣት የመግባታችን ዋናው ስኬት የእግዚአብሔር አብሮነት ነው። የሺዎች አብሮነት አይደለም የሚሊዮኖች አብሮነት አይደለም፣ የእግዚአብሔር አብሮነት ነው። ለዛ ነው የእግዚአብሔር ቃል ሲናገር የእስራኤል ሕዝብ ሙሴ ከሞተ በኋላ ለኢያሱ እንደዚህ አሉት ብቻ አሉት፣ ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ይሁን። የእኛ ማሸነፊያችን እግዚአብሔር ነው። የእኛ ድላችን እግዚአብሔር ነው። እግዚአብሔር በሌለበት ስፍራ ስትገኙ፣ እግዚአብሔር እንድትገኙ በማይፈልግበት ስፍራ ስትገኙ፣ የመጀመሪያ የምታጡት ራሱ እግዚአብሔርን ነው ራሱ እግዚአብሔር ነው። ምክንያቱም እዚህ ስፍራ አትገኝ እያለክ ሄደ ከተገኘ መገኘት በሌለበት ስፍራ ስትገኝ እግዚአብሔር ምንም አደለም ብቻህን እንድትገኝ ነው የሚያደርግ። እግዚአብሔር በሌለበት ስፍራ ደግሞ ከተገኘ ሽንፈት ነው። ስለዚህ በሶምሶም ህይወት የሆነ የመጀመሪያ እግዚአብሔር ተለየው። እዛው መሳፍንት ላይ ስታዩ፣ ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። አላወቀም። አይገርምም? መንፈስ ቅዱስ በኃይል በህይወቱ ላይ ሲወርድ ሶምሶም አውቆ አላወቀም። መሳፍንት 13 ላይ ሶምሶም እንዳደገ የእግዚአብሔር መንፈስ ያነቃቃው አየ። ሲጀምር ያውቀዋል፣ ሲያነቃቃው። ከዛ መሳፍንት 14 ላይ እግዚአብሔር መንፈስ በኃይል ወረደበት፣ ጠቦትን የአንበሳውን ደቦል ጠቦት እንደሚቆራረጥ ቆራል። ያውቀዋል ሲወርድበት፣ ያውቀዋል ሲያገኘው፣ ያውቀዋል። በኃይል ሲመጣበት አንድ አህያ ቅድም እንዳልኳችሁ በአንድ አህያ መንጋጋ አንድ ሺህ ሰውን አስገድሉታል። ሲሄድ ግን አላወቀም። መንፈስ ቅዱስ ስትሞሉ በልሳን ስታወሩ፣ ስትጸልዩ፣ ስትነቃቁ ታውቃላችሁ። ግን ሶምሶም በነቃ ሰዓት እንደ ቀድሞ አደርጋለሁ ሲል እግዚአብሔር እንደተለየው አላወቀም። ያየው በተግባር ነው። መራመድ ሲያቅተው፣ መውጣት ሲያቅተው፣ ይህ ኃያል ሰው መነሳት ሲያቅተው ይህ ብርቱ ሰው ይህ ታላቅ ሰው ለበቀል የተወለደ በቀለኛ ሰው በአንድ ሴት እጅ ወድቆ እግዚአብሔር እንደተለየው አላወቀው። ደሊላ ከእግዚአብሔር የምትለይ ነች። መገኘት የሌለባችሁ ስፍራ ስትገኙ የመጀመሪያ እግዚአብሔር እንዳትገኙ በሚፈልገው ስፍራ ከተገኛችሁ እግዚአብሔር አብሯችሁ ሊሆን አይችልም። ሁለተኛ፣ ቁጥር ሀያ አንድ ላይ ፊልስጤማውያንም ይዘው ዓይኑን አወጡት። ሁለተኛ በጠላትች ወደቀ። ፊሊስጤማውያን ያዙት፣ መኳንንቶቹ ያዙት። በጓዳ ደብቃቸው የነበረ ብር እንከፍልሻለን ያሏት እነዚህ ገዢዎች። ልክ እግዚአብሔር ከእሱ ተለይ አይደል? መተዋል። መነሳት አቅቶታል፣ መውጣት አቅቶታል። ቀጥታ ያዙት ይላል አይደለም። እነዚህ በጣት የሚቆጠሩ ሰዎች ፊሊስጤም ሙሉ ቢመጣ የማይያዘው ሶምሶም በቀላል ሁኔታ እግዚአብሔር ከሱ ሲለየው በጠላት እጅ ወደቀ፣ ተያዘ። የእግዚአብሔር አብሮነት ነው ጠላቶቻችሁን ያንበረክከው። የእግዚአብሔር አብሮነት ነው ጠላቶቻችሁ እንዳይዟችሁ ያደረገው። እግዚአብሔር ተለያችሁ ማለት ከእግዚአብሔር ፕሮግራም ወጣችሁ ማለት፣ መገኘት በሌለባችሁ ስፍራ ተገኝታችሁ ከእግዚአብሔር ተለያያችሁ ማለት፣ ቀጥታ በጠላት እጅ ላይ ትወርቃላችሁ። ቀጥታ ስትበቀሉት የቆየ ጠላት ሊበቀላችሁ ይመጣል። ስታጠፉት የቆየ ጠላት ሊያጠፋችሁ ይመጣል። በእጃቸው ያዙት ይላል። ወደቀ በቀላሉ። በምን እንያዘው፣ በምን እናሸንፈው፣ በምን እጃችን ላይ ይግባ እያሉ ሲጠብቁ የነበሩት በቀላሉ እጃቸው ላይ ገባ። ሶስተኛው እዛው ሀያ አንድ ላይ ምን ይላል እግዚአብሔር ቃል ዓይኖቹንም አወጡት ይላል። ያዙት እርምጃ ነው የወሰዱበት ዓይኖቹን አወጡ፣ አዋረዱት፣ ኃይል አሳጡት፣ አቅም አሳጡት፣ ማየት እንዲሳነው አደረጉ፣ እያየ እንዳልመታቸው እንዳያይ አደረጉት። መገኘት የሌለባችሁ ስፍራ ስትገኙ፣ መውደድ የሌለባችሁ ስትወዱ፣ መዋል በሌለባችሁ ስፍራ ስትውሉ፣ ከእግዚአብሔር ትለያላችሁ። እግዚአብሔር ከህይወታችሁ ላይ ይወጣል። በጠላት እጅ ትወድቃላችሁ። የአይን መውጣት መዋረድ ነው። የውርደት ስፍራ ይሆናል ስፍራችሁ። ከከበረ ስፍራ ወጥታችሁ የውርደት ስፍራ እጅግ በጣም ከባድ ነው። አሰሩት የሚል ቃል ታገኛላችሁ። አራተኛ ወደ ጋዛ መመለስ ማለት ምን ማለት ነው? በጋዛ በእግዚአብሔር ኃይል ሆኖ ፊልስጤማውያን ተበቅሏቸው ነበር። ከዛ ምዕራፍ በፊት የተበቀላቸው ወደ ተበቀላቸው ጠላቶቹ ወደሆኑት ወሰዱትና አሰሩት ይላል ይኸው ትላንትና ያጠፋችሁ፣ ይኸው ትላንትና ያሳደዳችሁ፣ ይኸው ትላንትና የገደላችሁ፣ ዛሬ ይዘንላችሁ መጣን አሰርንላችሁ ብለው አሳዩዋቸው። በጠላት ፊት እንዲሳለቁበት ነው ያደረጉት። ከዛ እስር ቤት አስገብተው ወፍጮ ፈጪ ያደረጉት። ሶም ሶም ታላቅ እግዚአብሔር ሰው እጁን ሲያነሳ ብዙ የሚጥል ሲያልፍ ፊልስጤም የሚደነግጥ ጠላቶቹ አይተው የሚብረከረጉት ይህ ታላቅ እግዚአብሔር ሰው መገኘት በሌለበት ስፍራ ተገኝቶ እስር ቤት ወረደ። እስር ቤት የራሱ ፍቃድ ማይኖርበት፣ የራሱ ሀሳብ ማያደርግበት፣ መውጣት መግባት የማይችልበት እስር ቤት ውስጥ አስገቡት። ከዛስ ወፍጮ ፈጪ አደረጉት። የተዋረደ ስፍራ አስቀመጡት። ያ ብቻ ቢሆን በዚህ ሆኖ ፍጻሜው ቢያምር መልካም ነበር። ነገር ግን እንደገና ወፍጮ እየፈጨ ምና አሉ የፊሊስጤማዊያ ሰው የተሰበሰቡና ሶምሶም አሉ አምላካችን ዳጎል ነው አሳልፎ የሰጠን ጠላታችንን አሳልፎ የሰጠን ይህ ዳጎል ነው ብለው ዳጎንን አመሰገኑ ይላል። አያቸው፣ በሶምሶም ውድቀት ዳጎል ተመሰገነ። እግዚአብሔር እንደከበረ፣ የእግዚአብሔር ስም በዛ ምድር እንደተነሳ፣ ሶምሶም ሶም ላይ ያለው ኃይል እንደተወራ፣ የዳጎን ስም ተነሳ እኛን ነው ረዳን፣ ጠላታችንን አሳልፎ የሰጠን እሱ ነው ብለው አመሰገኑ ይላል። ከዛ ቁጥር ሰላሳ ላይ እዛው ስታዩ ቀጥታ መዘባበቻን የሆኑበት ሌላው መዘባበቻ መዘባበቻ ሲያደርጉት ምንድን ነው ያደርጉት? አምጡት አሉ። ተሰብስበዋል ዳጎን ጠላታችንን ሰጠን፣ ገዳያችንን አሳልፎ ሰጠን ብለው ኑ እንሳቅ፣ መቶ ይስፈንልን፣ መቶ ይጫወትልን ብለው ተዘባብተውበት ቁጥር ሰላሳ ላይ ሶም ሶምን በፊታቸው እንዲጫወት አደረጉት። ያ የከበረ እግዚአብሔር ሰው ያ ታላቅ እግዚአብሔር ሰው እሱ ይጫወታል፣ እነሱ ይስቃሉ፣ ይዘባበቱበታል። ምክንያቱም መገኘት በሌለበት ስፍራ ተገኘ። መጨረሻ የመጨረሻውን ስናገር ሶም ሶም ከእግዚአብሔር እግዚአብሔር ከእሱ ሲለየው ምን ሆነ? ከጠላቶቹ ጋር አንድ ላይ ሞተ ከጠላቶቹ ጋር አንድ ላይ ሞተ። ቁጥር ሰላሳ ላይ እንደዚህ ይላል ሶምሶም ከፊልስጤማውያን ጋር ልሙት አለ። ከማጋ ከማንጋ ከማንጋ ከማንጋ አይኑን ጎልጉለውታል፣ ወፍጮ ፈጪ አርገውታል፣ አዘፍነውታል። ከዛ የመጨረሻ አየ፣ ይሳለቁበታል፣ ይስቁበታል። ጠላታችን እጃችን ላይ ገባ እያሉ አየ። ምርር ሲለው እንዲ አለ። ወደ እግዚአብሔር ነው የጸለየው። ጸጉሩ ማደግ ጀመረ። እግዚአብሔር ወይ አንድ ጊዜ አስበኝ አለ። ና እንዲ አለ ሲጸልይ፣ ከጠላቶቼ ጋር ልሙት አለ። በዚያን ሰዓት አንድ ብላቴና ጠራና፣ ምሰሶውን አሲዘኝ አለው ይላል፣ አሲዘኝ አለው ስሙ አሲዘኝ አለው። እንግዲህ ቅድም ያለው አይኑን ጎልጉሎ ካወጡ በኋላ ወፍጮ ፈጭ ያደረጉት ከዛ በኋላ አውጥተው እስቲ ዝፈንልን፣ ተጫወትልን ብለው ይስቁበት፣ ይሳለቁበት ነበር። እስከ ሶስት ሺህ ይደርሳሉ። እሱን እያዩ ዳጎንን ያመሰግናሉ። ጠላታችን እጃችን ላይ ገባ ይላሉ። ይሄንን መቋቋም ሲያቀተው ሰምቶ በቃ አለ። እግዚአብሔር አንድ ጊዜ አስበኝ አንዴ ያለ ያ ታላቅ እግዚአብሔር ሰው ያ ብርቱ የእግዚአብሔር ሰው አንዴ አስበኝ አለና ከዛ አንድ ብላቴና ወደ ምሶሶ አስጠጋኛለሁ። ምሶሶውን ከያዘ በኋላ በቃ አለ። ከፊልስጤማውያን ጋር ልሙት አለ። ባይዘዌ ልሙት ባይል እንኳን እግዚአብሔር በምሕረት እሱን ያስመልጠው ነበር። በቃ ልሙት አለ። ምሶሶውን ያዘና ከዛ ጣለው። በጣለው ሰዓት ከጠላቶቹ ጋር አብሮ ሞተ። ግን የእግዚአብሔር ቃል አንድ ነገር ይናገራል። በሕይወቱ ሳለ በሞቱ ሳለ የገደላቸው ይበለጥ ይላል። እግዚአብሔር ስለ ተመለሰለት እሱ። ከዛ የሶምሶም ቤተሰቦች መጥተው የሶምሶምን ሬሳ ይዘው ሄዱ። ከጠላቶቹ ጋር አብሮ ሞተ። መገኘት የሌለባችሁ ስፍራ አትገኙ። መገኘት የሌለባችሁ ስፍራ ስትገኙ በውርደት ሰፈር እንደምትገኙ አስቡ። እግዚአብሔር ለከበረ ነገር ጠርቷቸዋል። እግዚአብሔር ለተለየ ነገር ጠርቷቸዋል። እግዚአብሔር በእናንተ ታላቅ ፕሮግራም አለው። የእግዚአብሔር ቃል ሲናገር ሶም ሶም በእስራኤል ላይ ለ20 ዓመት ነው የፈረደው። ከምዕራፍ 13 እስከ ምዕራፍ 16 ሶስት ምዕራፍ ነው የቆየው። 20 ዓመት ነው የፈረደው። ሶም ሶም እስኪሞት እንዲያገለግል ነበር የተጠራው። እግዚአብሔር ለ40 ዓመት ብሎ አይደለም የጠራው፣ ለ20 ዓመት ብሎ አይደለም የጠራው ማስተዋል ያለባቸው አስር ዓመት ብቻ ያገልግለኝ ብሎ አይደለም የጠራው እግዚአብሔር። ሶም ሶምን እስኪ ሞት ናዝራዊ ነው ተብሎ ነው የተጠራው። አስታውሳቸዋለሁ መሳፍንት 13 ላይ እስኪ ሞት ናዝራዊ ነው ነው፣ የእስራኤል አዳኝ ነው የተባለ ሶም ሶም፣ መገኘት የሌለበት ስፍራ ተገኝቶ መውደድ የሌለበትን ወዶ ተዋርዶ እግዚአብሔር ከሱ ተለይቶ ኪዳኑን አፍርሶ ጠላት አይኑን አውጥቶ መሳለቂያ ሆኖ አጫውተውት ወፍጮ ፈጪ አድርገውት ከጠላቶቹ ጋር ሞተ። ፍጻሜያችሁ የክብር የክብርም የሚሆነው እግዚአብሔር ባለበት ስትገኙ። አጠገባችሁ ያለው ሰው ያዛርጉት፣ ና እግዚአብሔር ባለበት ተገኝ በሉት። ከእርሱ ጋር አንድ ላይ ቆይ በሉት። እግዚአብሔር ባለበት በሉት ስትቆይ በሉት እግዚአብሔር በሉት በሕይወት የጀመረው በሉት ያለምንም በሉት መሰናክል ያለ ምንም በሉት መደናቀፍ ከግብ ይደርሳል በሉት። ኢየሱስ ጌታ ነው። አሁን ምርጫው የናንተ ነው። ምርጫው ያንቺ ነው። ከዚህ በኋላ ባለው ዘመን ላይ ምርጫው የናንተ ነው። ምክንያቱም ሊመጣ ያለ ታላቅ ኃይል አለ፣ ታላቅ እሳት አለ፣ ታላቅ ሪቫይቫል አለ። ያንን ከተቀበላችሁ በኋላ የት መዋል እንዳለባችሁ፣ ከማን ጋር መዋል እንዳለባችሁ በደንብ አድርጋችሁ አስተውሉ፣ ንቁ እንደ ሶም ሶም መዋል በሌለባችሁ ሰፈር ውላችሁ ባጭር እንዳትቀጩ። ረጅም እግዚአብሔር አይቶለት ብዙ አመት ቆይቶ ህዝቡን እንዲያድን፣ ህዝቡን እንዲታደግ፣ ህዝቡን እንዲያስመልጥ ጠርቶት፣ እሱ ግን መዋል በሌለበት ሰፈር ውሎ እድሜው ማጠረ። ከጠላት ከጠላት ጋር መሞት ማለት ቀላል እንዳይመስለ ከፊልስጤማውያን ጋር ኪዳን ከሌለው ጋር አብሮ ነው የሞተው። የተበቀላቸውን ያሳደዳቸው በሶስት መቶ ቀበሮ ያናወጣቸው ሰምሶ በእጃቸው ገብቶ ከእነሱ ጋር አንድ ቤት ውስጥ ነው የሞተው። አጠገባቸው ያለው እግዚአብሔር በሉት። ከእንደዚህ አይነት ውርደት በሉት ይጠብቅ፣ በሉት ስለዚህ በሉት እግዚአብሔር በሌለበት እንዳትገኝ፣ ዋጋ እንዳትከፍል፣ ዋጋ እንዳትከፍል፣ እግዚአብሔር የሌለበትን እንዳትወድ በሉት። አሁንም ዋጋ እንዳትከፍል በሉት። ኢየሱስ ጌታ ነው።